ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መጋቢት 9 2017 ዓ.ም ዕለታዊ መረጃዎች እንጀመጥ ቻለሁ። መረጃዎቹን እየተከታተላችሁ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። አብራችሁን ስትቆዩ እንደዚሁ ላይክ፣ ሸር፣ ሰብስክራብ እያደርጋችሁ እንዲሁም ደግሞ ጥቆማ ዜና ሲሜል ዶትኮም ላይ ሀሳብ አስተያየት፣ ጥቆማ ካላችሁ ብትልኩልኝ ይደርሰኛል። እንደዚሁም ደግሞ በማህበራዊ ሚዲያ መገናኛ ዘዴዎች በሜሴንጀር ቴሌግራም፣ ዋትሳፕ፣ ቲክቶክ እና ትዊተር ላይም እንደዚሁ ብትልኩልኝ ይደርሱኛል። ይህን እያደረጋችሁ ስለሆነ በእጅጉን የማመሰግነው። በዚ ሰዓት የተለያዩ መረጃዎችን ነው እያያዝኩት። የግንባር መረጃዎችን በዝርዝር ይዣለሁ። እንደዚሁ ደግሞ የችሎት መረጃዎች፣ ተጨማሪ መረጃዎች ያደርሳችኋለሁ፣ የአፍሪካ ቀንድ መረጃዎች። እነዚህን በአጠቃላይ በቅደም ተከተል ወደ እናንተ እያደረሱ ካብራችሁ ቆያለሁ። በሚቀጥሉት ደቂቃዎች አብራችሁን ስትቆዩ እንደተለመደው እስከ መጨረሻው ድረስ ፕሮግራሙን እንድትከታተሉ በአክብሮት እጋብዛለሁ። ወደ ጥቆማና አስተያየቶቹን አስቀድሜ ወደ መረጃዎቹ እሄዳለሁ ከላካችሁ ሊጥ ቆማዎች መካከል የጂአይኤስ ባለሙያ በሁለት ዓመታት በአማራ ክልል የተፈጸመውን የድሮን ጥቃቶች በተመለከተ በአጠቃላይ እንግዲህ የመሬት ምልከታውን ጊዜውን ቁጥሩን አዘል መረጃዎችን የያዘ መረጃ ልካችሁልኛል። በእጅጉ ነው የማመሰግነው። ተመልክቼዋለሁ መረጃውን ግን በሚዲያ በየቀኑ ከቀረቡት አንጻር የተፈጸሙት የድሮ ጥቃቶች ተከታታይ ጥቃቶች የቁጥር ልዩነቶች ተመልክቼባቸዋለሁ። በእጅጉ ነው የማመሰግነው። በዚህ ልክ ሙያዊ አቅምን ተጠቅሞ ምልከታዎችን በመስጠታችሁ በእጅጉ ነው የማመሰግነው። እንግዲህ ወደፊት በታሪክ ጸሐፊዎችም ይህንን መረጃዎች ይፈልጓቸዋል። በዚህ መንገድ በየድርሻቸው ያሉ መረጃዎችን እያጠናቀራችሁ ብትይዙ መልካም ነው። አመሰግናለሁ። እሱ ደርሶኛል። ከዛ ውጪ ዳንኤል ክብረትን የትናንትናውን እና የአብይ አህመድን ጉብኝት በተመለከተ የዳንኤል ክብረት አስተያየቶችን በተመለከተም እንደዚሁ ሀሳብ ያደረሰ አድማጅ ተመልካች አሉ። ዳቆን ዳንኤል ክብረት ትናንትና በፌስቡክ ገጹ ባስተላለፈው መልእክት፣ ጃውሳን ፈልጌ አጣሁ የሚለው ጠቅላይ ሚኒስተሩ በልማት ምርቃት ስም ሰላም ነው የሚለውን እንዲሁ ገና ደግሞ ዳቆን ዳንኤል ክብረት ደግሞ የጃውሳ የለም የሚለውን አጠቃላይ ምልከታ ለማስተላለፍ የሄዱበትን መንገድ የሚያሳይ ነው። ይሄ በትጥቅ ትግል ውስጥ ግን እንደዚህ አይነት የሞኛ አስተያየቶችን ባይሰጡ ይመከራል። የትጥቅ ትግልና የሽምቅ ውጊያ ያዝ ለጠቅ የሚያደርግ ነው፣ ተለዋጭ ባህሪያቶችን የሚከተል ነው። በተለይ እንግዲህ እድሜ የሰጥቷቸው እነ ዳንኤል ክብረት ካሁን በፊት በኢትዮጵያ ውስጥ የተደረጉ የሽምቅ ውጊያዎችን ያውቃሉ። ይህን ስለማይረዱ ነው ወይስ ተራ በሽሽቅ ውስጥ ገብተው ነው ይህንን የሚጽፉት? ወደፊት ሁኔታዎቹን የሚያያቸው ይሆናሉ። አሁንም ግን ተራ በሽሽቅ ውስጥ ስለመሆናቸውና እና ለጌቶቻቸው ምን ይዘን ምን ሰርተ እናሳይ በሚል ውስጥ ይገኛሉ የሚለውን አስተያየት አድርሰውኛል። በእጅጉ ነው የማመሰግነው። ወደ ችሎት መረጃዎች ነው የሚሄደው። ወደ ችሎት መረጃዎች ሲሄድ በተለያዩ እንግዲህ ወንጀሎች በተለይ በሽብር ክስ ተጠርጥረው ተከሰው በእስር ቤት ውስጥ የሚገኙ በርካታ የአማራ ተወላጆች ይገኛሉ። ከነዚህ ውስጥ እንግዲህ እነ ተመስገን ጌትነት፣ ትላንትና ዘጠኝ ተከሳሾች ፍርድ ቤት ችሎት ቀርበው ነበር። አቃቢ ህግ ምስክር ለማሰማት ነው በእነሱ ላይ ቀጠሮ እያሰጠው ችሎቱና ዳኞቹ ስለተከፈሉ በዚህ በተለመደው ችሎት ላይ ምስክሮችን አላቀርብም በሚል አቃቢ ሕግ ሌላ ሀሳብ ይዞ መጥቶ ነበረ። እንግዲህ ዳኞችም ከዚህ ችሎት ውጭ ባለው ሌላ ችሎት ምስክሮችን አሰማ ብለው ትዕዛዝ ቢሰጡትም በዛኛውም ሄዶ ሌላ ሀሳብ ነው ያቀረበው ተብሏል። በእነ ተመስገን ጌትነት ላይ ዳኞች በፈቀዱት አዲስ ችሎት የቀረበው አቃቢ ህግ «ምስክሮች ጠፍተውኛል፣ ስልካቸው ተዘግቷል፣ ፖሊስ ፈልጎ እስኪያመጣልኝ ሌላ ቀጠሮ ይሰጠኝ የሚል አስቂኝ የቀጠሮ ወይም ደግሞ እስረኞችን የማንገላታት ስልት ነው ይዞ የቀረበው። በዚህኛው ችሎት አላቀርብም፣ ሌሎች ምስክሮች፣ ሌሎች ችሎት ላይ ላቅርብ ምስክሮች አሉኛለሽ፣ እዛ ላይ አቅርብ ተባለ። እዛ ላይ ቀርቦ ደግሞ ቀጠሮ ይሰጠኝ፣ ምስክሮች ጠፍተውብኛል፣ ስልካቸውን ዘግተው ጠፍተዋል፣ በፖሊስ ተገደው ይቅረቡልኝ የሚል ነው ያቀረበው። ከዚህ በፊት እንግዲህ አቃቢ ህግ ተከሳሾቹ ባሰሙት አቤቱታ አቃቢ ህግ ከዚህ በፊት ከዚህ በፊት አቤቱታዎችን ሲያቀርቡበት ሁለት ቀጠሮዎች ከተሰጡኝ ይጥራ አምስት ነው ያለው። ሁለት ቀጠሮዎች ከተሰጡኝ ከአሁን በኋላ ምስክሮችን በሁለት ቀጠሮዎች አቅርብ ያስመሰክራለሁ የሚል መጨረሻ ጊዜ ለፍርድ ቤቱ ጥያቄ አቅርቦ የነበረ ቢሆንም አሁን እንግዲህ ከዛ በኋላ ተከታታይ አምስት ቀጠሮዎች ተሰተውት ለምን አላቀረበም ብለው ከሳሾቹ ለችሎቷ ቤታቸውን አቅርበዋል። እንግዲህ ችሎቱም ያው የተለመደ ድራማ ስለሆነና አቃቢ ህግ ከጀርባው የደህንነትና የፖለቲካ ጉዳዮችን የያዘ መሆኑን በመገንዘብ ያው እንግዲህ ከዛ በላይ ማቅም ስለሌላቸው ምስክሮቹ ጥበቃ ላይ ናቸው ብልሃል ነበረ። እንዴት ጠፉብህ የሚለውን የተከሳሾቹና የጠበቆቹን ጥያቄ ጭምር በማንሳት አቃቢ ህግ ለጠየቀው የጊዜ ቀጠሮ ተጨማሪ ጊዜ ምስክሮችን ለማቅረቢያ ለመጋቢት 16 እና 17 ተቀጥሯል። ይህን ተመስገን ችሎት በተመሳሳይ ያሬድ ግርማ ባለፈው ታሳሳ ስር ጀምሮ በስር ላይ የሚገኘው ደራሲ ያሬድ ግርማ እስካሁን ድረስ በተለያዩ በማዕከላዊም በፌዴራል ወንጀል ምርመራ የተለያዩ የአካል ጉዳቶችን የሚያደርሱ ምርመራዎች እንደደረሱበት እንደዚሁ ለፍርድ ቤቱ አስረድቷል። አሁን የሽብር ክስ በ15 ቀናት ውስጥ መስርቻ ያቀርባሉ በሚል አቃቢ ህግ፣ ለዚህ የ15 ቀናት የጊዜ ቀጠሮ ተሰጥቶታል ነው የተባለው ሌላው እነ ሀብታሙ መሐመድ አራት ተከሳሾች መጋቢት ሁለት ትናንትና ከአዲስ አበባ ፖሊስ ወደ ቅሊንጦ የቀጠሮ ጊዜ ማቆያ መዛውራቸው እንደዚሁ የችሎት መረጃዎች እያሳያሉ። የሽብር ክስ ለመመስረት መረጃዎችን እያደራጀው ነው ስላላ አቃቤ ሕግ 15 ቀናት የጊዜ ቀጠሮ ተሰጥቶት እነ ሀብታሙ መሐመድ ከአዲስ አበባ ሶስተኛ ፖሊስ ጣቢያ ወደ ቅሊንጦ የቀጠሮ ማቆያ እስር ቤት ተዛውረዋል። መጋቢት ስድስት በቅሊንጦ እስር ቤት ውስጥ ግርግር ተፈጥሮ ነበር። ይህንን ተከትሎ በርካታ እንደዚሁ በአማራነታቸው እንዲሁም ደግሞ በዚህ ከወቅታዊ ጉዳዮች ጋር ተያይዘው ተጠርጥሮ የታሰሩ በርካታ ወጣቶች ማንገላታት ተፈጽሞባቸዋል። ድብደባ፣ ኢሰብዊ አያያዝ ተፈጽሞባቸዋል። ይህንን ለፍርድ ቤቱ አመልክተዋል። ምትኩ ቢያዝን፣ እንዳለው ጌታሁን፣ ዳኛ አበበ፣ ተመስገን ዜና፣ ቢሰጥ ተረፈ፣ ሰለሞን ፈቃድ የተባሉት እነዚህ ወጣቶች በቅሊንጦ እስር ቤት ከፍተኛ ድብደባ ተፈጽሞባቸዋል። ኢሰብዊ አያያዝ ተፈጽሞባቸዋል። እንደዚሁም ደግሞ በእጃቸው በካቴና ታስሮ ፀሐይ ላይ ለሰባት ሰዓታት እንዲቆዩ በሚል የማረሚያ ቅጣት በሚል እንደዚሁ አይነት ግፍ እንደተፈጸመባቸው ለፍርድ ቤቱ አስረድተዋል። በተለይ ኮማንደር አለምሰገድ አስግዶም የተባለ የቅሊንጦ እስር ቤት የፖሊስ አዛዥ ከጥፋተኛ ናችሁ በሚል እጃቸው በካቴና ታስሮ በነበረበት ሰዓት ጥፋተኛ ናችሁ በሚል ፊርማ አስፈርሟል። እስር ቤት ውስጥ ለነበረው ግርግር ጥፋተኛንን በሉ ካልሆነ ጨለማ ቤት ውስጥ ነው የማስገባችሁ በሚል በግድ አስፈርሞናል። ይህንን ፍርድ ቤት እንዲያውቅልን እንፈልጋለን፣ በሚል አቤቱታ አቅርበዋል ተብሏል። ሌላው አንዲት እናት አሳዛኝ የሆነ አቤቱታ ለፍርድ ቤቱ አቅርበዋል ተብሏል። እናት ልጃቸው ባንክ ውስጥ ይሰራ የነበረና ልደታ ንግድ ባንክ ቅርንጫፍ እየሰራ የነበረ በመንግስት የጸጥታ ኃይሎች በጥቁር መኪና ታፍኖ ከተወሰደ ቀናቶች ተቆጥረዋል። ደብዛው ጠፍቶብኛል ልጄ አማኑኤል የማነ ብርሃን አቻሜ የለን ፍርድ ቤቱ ያለበትን ቢነግረ በሚል ለፍርድ ቤቱ አቤቱታ አቅርበዋል። አይነ ስውር ናቸው እና ፍርድ ቤት የቀረቡት በሰዎች እርዳታ እንደሆነ ነው መረጃዎቹ የሚያሳዩት። ሆኖም ግን መፍትሔ አላገኙም። ከላይ መጋቢት ስድስት በነበረው የቅሊንጦ እስር ቤት ግርግር እንግዲህ ተሳትፋችኋል በሚል ከፍተኛ ድብደባ የተፈጸመባቸው ምትኩ ቢያዝንና እንዳለ ፈንታሁን ከባድ አካል ጉዳት ደርሶባቸዋል ነው እየተባሉት ለከፍተኛ ስቃይም መዳረጋቸውን ለችሎቱ አስረድተዋል። የችሎት መረጃዎችን ጨርሻለሁ። ወደ ሌሎች መረጃዎች ነው የሚሄደው። ወደ ደቡብ ወሎ ደሴና አካባቢው ከምንከፍለው ግብር በተጨማሪ ከፍተኛ ገንዘብ እየተጠየቅ ነው ሲሉ ነጋዴዎች ቅሬታና ና ቤቱታ እያቀረቡ ነው የሚገኙት ለፕሮግራም ማስፈጸሚያ በሚል በብልጽግና ባለስልጣናት ገንዘብ እየተጠየቁ እንደሆነ በተለይ በደቡብ ወሎ ዞን የገቢዎች መምሪያ የተፈረመ ደብዳቤ እንደደረሳቸው ነው ለኢትዮፎክስ የገለጹት። ተጨማሪ ገንዘብ እየተጠየቅን ነው በገቢዎች መምሪያ ኃላፊ አህመድ መሐመድ ሐሰን በተፈረመ ደብዳቤ ለምን ጉዳይ እንደሚውል ያልታወቀ ገንዘብ ከግብር ውጭ እየተጠየቅን ነው። ግብር ከፍለን ጨርሰናል። ደረሰኞችንም ይዘናል። ሂሳብ አሰርተናል። ተጨማሪ ገንዘብ ግን እየተጠየቅን ነው ሲሉ ነው አቤቱታ ያቀረቡት በአባይ ባንክ በተከፈተ 461111993 አምስት አስራ አምስት በሚል ሂሳብ ቁጥር ገንዘብ እንድናስገባ እየተጠየቅን ነው የሚል አቤታ አቅርበዋል። የሚመለከተው አካል ምላሽ የሚሰጥበት ከሆነ ምላሹን ይዤ የምቀርብ ይሆናል። ሌላው ፋኖ በሸዋ የተለ ሶስት መልእክቶችን አስተላልፏል። የአማራ ፋኖ በሸዋ በተለይ ናደው ክፍለ ጦር በአካባቢው በሚንቀሳቀስባቸው ወረዳዎች ከ2016 ጀምሮ በዘመድ አዝማድ የተከፋፈለ የከተማ መሬትና የህዝብ መሬትን በተመለከተ ለሲቪልና ለወታደራዊ ባለስልጣናት ለአድማ ብተና ለመከላከያ አባላት እንዲሁም ለሚሊሻ የተሰጠ መሬት በተመለከተ ከከተማ መሬት ከነዚህ ሰዎች ግዥ የሚፈጽሙ ግለሰቦችንም በተመለከተ እንዲሁም ደግሞ በየጊዜው የሚወጣ የመሬ የጨረታ ሊዝና በዚህ ጨረታ ላይ የሚሳተፍ የህብረተሰብ ክፍል ጥንቃቄ እያድርግ፣ ይሄ ጉዳይ የሚጸና አይደለም። ከዚህ ያለፈም ተሳትፎ የሚያደርጉ ካሉ እርምጃ እንወስዳለን፣ በአካባቢ የምንንቀሳቀስባቸው ቀጠናዎች የሚል ማሳሰቢያ ሰጥቷል። እቀጥላለሁ። ሌላው በሳውዲ አረቢያ ለሚኖሩ ኢትዮጵያውያን ይሄ ዜና በተለይ ለነሱ በጣም ወሳኝ ነው። በሳውዲ አረቢያ ቀጠናዎች ለሚኖሩ ኢትዮጵያን የሳውዲ መንግስት የውጭ አገር ዜጎችን እያፈሰ እያሰረ መሆኑን ነው ባለፉ ሶስት ቀናት የወጡ መረጃዎች የሚያሳዩት። በዚህ በኢሞራላዊ ድርጊቶች ተሳትፈዋል፣ በወሲብ ንግድ፣ በልመና እንዲሁም ደግሞ በተለያዩ ህገወጥ ንግዶች እየተሳተፉ ነው በሚል የውጭ አገር ዜጎችን እያፈሰ እያሰረ ነው የሚገኘው የመኖሪያ ፈቃድ የሌላቸውን በሚልም እንደዚሁ ዘመቻዎች አሉ ነው እየተባለው። ይህንን መረጃ የሚሰሙ በሳውዲ አረቢያ እና በአካባቢ የሚኖሩ አድማጭ ተመልካቾች ጥንቃቄ እንዲያደርጉ መረጃው ለሌላቸው ኢትዮጵያንም መረጃውን በማድረስ እንግዲህ በጥንቃቄ ራሳችሁን ከዚህ አደጋ እንድታስመልጡም መረጃው ይጠቅማቸዋል። ስለሆነም እንግዲህ በዚህ በተለይ አሁን ባለው ሁኔታ ቢታሰሩ እንኳ በዲፕሎማሲው ጫና ፈጥሮ እንኳ ለማስፈታት አቅም ያለው መንግስት የለም ስለዚህ ጥንቃቄ ማድረግ ይጠበቅባቸዋል ዜጎች ባለፈው ሳምንት እንግዲህ 14 ኢትዮጵያውያን በሳውዲ አረቢያ ድንበር ጠባቂዎች ኬላ ላይ መገደላቸው ይታወቃል ይህንን መረጃ መውሰድ ኢትዮጵያውያን አሁን ከዚህ የፖሊስ ስርዓት ራሳችሁን እንድታተርፉ መረጃው ተላልፏል ሌላው የትግራይን ሁኔታ በተመለከተ ሳልሳይ ወያኔ መግለጫ አውጥቷል የህዋት ሲቪልና ወታደራዊ ክንፍ ዜጎችን በፖለቲካ አመለካከታቸው ብቻ ለግድያ እየፈጸመባቸው ነው፣ ሰቆቃ እየፈጸመባቸው ነው፣ ድብደባም እያደረሰባቸው ነው። ይን በአስቸኳይ ማቆም አለበት ብሏል ፓርቲው። በመሆኑ በአዲስ ጉዶም ሲቪሎች ተገድለዋል፣ በፖለቲካ አመለካከታቸው ምክንያት ይህንን አረጋግጫለሁ ብሏል ፓርቲው። ሌሎች በርካታ ሰዎችም ቆስለዋል፣ የአካል ድብደባ ተፈጽሞባቸዋል ሲል ይህንን ገልጿል። በትግራይ እየተጣለው ወታደራዊ ህገወጥ ወታደራዊ ህግ በአስቸኳይ መነሳት አለበት ብሏል። ይህ እንግዲህ ኮማንድ ፖስት ከሁለት ወራት በፊት በትግራይ የተጣለውን ኮማንድ ፖስት አስመልክቶ የዓለም አቀፉ የማህበረሰብ የመብት ተሟጋች ድርጅቶች በትግራይ ያለውን አጠቃላይ ሁኔታ በተመለከተ ግድያውንም ምርመራ እንዲያደርጉና ድምፅ እንዲሆኑ ጥሪ አቅርቧል። ከዚህ ጋር በተያያዘ ትናንትና ጌታቸው ረዳ ሬዮት ሚዲያ ላይ ቀርቦ የተለያዩ ረዘም ያለ ቃለ ምልልስ ነው ያደረገው። ለተነሱለት የተለያዩ ጥያቄዎች ምላሾች ሰጥቷል። ከምላሾቹ መካከል አሁንም የትግራይ ፕሬዝዳንት እኔ ነኝ የሚለው ይገኝበታል። ጌታቸው ረዳ ይህንን እየተናገረ ባለበት ሰዓት ከብልጽግና በኩል ሌሎች መረጃዎች እየወጡ ነው። በትግራይ ጊዜያዊ አስተዳደር እንደገና አዲስ በሚዋቀረው ውስጥ ብልጽግናም ድርሻ እንፈልጋለሁ በሚል ህወሀትን ጫና ውስጥ ለመክተት እንቅስቃሴ እያደረገ ስለመሆኑ መረጃዎች ይጠቁማሉ። ህወሀት ሃምሳ ፐርሰንት የሚያዋጣ ከሆነ ብልጽግናም ሃምሳ ፐርሰንት ያዋጣል የሚል እና አብይ አህመድ ይህንን ሀሳብ ይዘው ቀርበዋል ነው እየተባለው እንግዲህ ባለፈው ለጀኔራል ታደሰ ወረደን ህወሀት የትግራይ ጊዜያዊ አስተዳደር እንዲሆኑ እቅድ አቅርቦ ነበረ። እሱም በተመለከተ እስካሁን የተረጋገጠ የስልጣን ሹመት የለም። ከዚህ ጋር በተያዘ ግን የወጣው መረጃ ብልጽግና በትግራይ በሚዋቀረው አስተዳደር ውስጥ ድርሻ ይንወስዳለሁ የሚል አዲስ ሀሳብ ይዞ መጥቷል ነው እየተባለው። እንግዲህ ይህንን ዝርዝር መረጃዎች ወደፊት የምናየው ነው። ጌታቸው ረዳ አብሮ አምስት የህወሃት ሰዎችን ላለማስቀየም ብዙ ጥፋት መስራቱን አምኗል። ህወሓትን ለማትረፍ በሚል የትግራይን ህዝብ ረስተን ከርመናል። የትግራይን ህዝብ የሚጠቅም አንድ ስራ አልሰራንም ነው ያለው። ትግራይ ውስጥ አንድ ትልቅ ስራ ሰርቻለሁ በቆየሁበት ጊዜ ብሏል ጌታቸው ረዳ። ይህም በትግራይ እንግዲህ ከጠርሙሱ የወጣ የማይመለስ አዲስ ትውልድ የለውጥ ፍላጎት ተቀጣጥሏል። ይህንን ወደኋላ ማንም ሊመልሰው አይችልም። እንደስካሁኑ ከህወሓት ጽፈት ቤት ብቻ በሚወጣ የፖለቲካ የትግራይ ትውልድ አይመራም። በዚህ የፖለቲካ ታስሮ የሚቀጥልበት አግባብ እንደሌለም እንቅስቃሴዎችን አሳይተናል ነው ያለው። እንግዲህ ጌታቸው ይህንን ነባሩን ህወሓትን የሚቃወም አዲስ የለውጥ ፍላጎት በትግራይ ውስጥ አቀጣጥልናል ሲል ነው የገለጸው። አሁንም የትግራይ ፕሬዚዳንት እኔ ነኝ የሚለው ጌታቸው ረዳ የተከዚ የዘብ የሚባል ሀይል በምዕራብ ትግራይ ስልጠና ላይ መሆኑንም እንደዚሁ ገልጿል። ከኤርትራ ጋር በተያያዘ ከኤርትራ ጋር ግንኙነት የጀመሩ የጀመሩ ቡድኖች አሉ። እነዚህም በቅርብ በሚቀጥሉት ሁለት ሳምንታት አሳውቃለሁ ነው ከጋዜጠኛው ለቀረበል ጥያቄ እየተናገረው። እኔ መከላከያ በትግራይ በመኖሩ የሶስተኛ ወገን ጦርነትን ለትግራይ ለማስቀረት ከፍተኛ እንቅስቃሴ እያደረግኩ ነው። የመከላከያ ኃይል ግን በትግራይ ውስጥ ይግባ የሚል ጥያቄ አላቀረብኩም ብሏል። ኤርትራ ሂሳብ ሰርታ አሁን አብሮ እየሰራ ካለው ከህዋት ቡድን ጋር ሂሳብ ሰርታ የትግራይ ጊዜያዊ አስተዳደርን ተቆጣጥራቸው አሳዩን የሚል ትዕዛዝ ስለሰጠቻቸው ነው ማህተም ነጠቃ ውስጥ የገቡት። ማህተም በመንጠቅ ግን የሚለወጥ ነገር የለም ሲል ነው ጌታቸው ረዳ ለሬዲዮት ሚዲያ ለተነሱ ለጥያቄዎች ምላሽ እየሰጠው። ሌሎች መረጃዎች ከኤርትራ ጋር በተያያዘ ኤርትራ በአስር እጥፍ ወታደራዊ ግዙፍ ሰፈሮችን እየገነባች ነው ከባለፈው ዓመት አንጻር የሚሉ የሳተላይት መረጃዎች ወጥተዋል ነው የተባለው። በዛላምበሳና በአካባቢው የኤርትራ ጦር ከፍተኛ የሚባል ወታደራዊ መንደርን ገንብቷል ነው የተባለው። ይሄ የጦር ሰፈር ባለፈው ዓመት ጥር ከነበረበት ሁኔታ አንጻር ሲታይ አሁን በአስር እጥፍ ግዙፍ ሆኖ ተገንብቷል ነው የተባለው። እንግዲህ ከባለፉት ሁለት ሳምንታት ጀምሮ በኢትዮጵያና በኤርትራ መካከል የቃላት ጦርነት ተጧጡፎ ቀጥሏል። ከዛ ባሻገር ኤርትራ ወደ ደቡባዊ አቅጣጫ በርካታ ሰራዊት እያስጠጋች ነው የምትገኘው። ኢትዮጵያ መንግስትም ከመካከለኛው ኢትዮጵያና ከአዋሽ ቀጠናዎች ወደ አፋር ቡሬ ቀጠናዎች በርካታ ሀይል እያስጠጋ መሆኑ ነው መረጃዎች የሚያሳዩት። ኤርትራ ግን በዛላንበሳ በኩል ይህንን ሰራዊት ገምታለች የሚሉ የሳተላይት ምስሎች ትናንትና ወጥተዋል። ዶክተር ቴዎድሮስ አድሃኖምም በአለም አቀፍ ደረጃ ያለው በተለይ የአሜሪካ መንግስት ድጋፍ መቋረጥ በእጅጉ አሳስቦኛል ብለዋል። የአሜሪካ መንግስት እርዳታ በማቋረጡ አስር ሚሊዮን ዜጎች በቀጣዮቹ ጊዜያት በኤች አይ ቪ ሊያያዙ ይችላሉ። ሶስት ሚሊዮን ዜጎች ደግሞ በተለያዩ የዓለም ሀገራት መድኃኒት መቋረጥ ጋር በተያያዘ ህይወታቸው ሊያልፍ ይችላል። በተለይ በአፍሪካ ሀገራት ኬንያ፣ ማሊ፣ ደቡብ ሱዳን፣ ናይጄሪያ፣ ሌሴቶ፣ ቡርኪና ፋሶ የፀረ ኤች አይ ቪ መድኃኒቶች እየተሟጠጡ መሆናቸውን ተከትሎ ከፍተኛ ስጋት አለ ብለዋል። አሜሪካ በዚህ መንገድ ሳይሆን አማራጭ ተፈልጎ የሰብአዊ እርዳታዎቿን ብታቋርጥ የተሻለ ነገር ይሆን ነበረ። በዚህ መንገድ መድኃኒት መቋረጡ ከፍተኛ ስጋት ፈጥሮብናል ብለዋል። እንግዲህ ይህንን በተደጋጋሚ ከኢትዮጵያ ጋርም በተያያዘ ባለፈው መረጃዎች ሲወጡ ነበር። ወደ ግንባር መረጃዎች ነው የምሄደው። ወደ ግንባር መረጃዎች ሲሄድ የደፈጣ ጥቃት ማስቀድም ነው ጀምረው በኮሶበር እንጂባራ ከተማ አቅራቢያ አድሃ ተብሎ በሚጠራ ቦታ ላይ በተፈጸመ ድንገተኛ የደፈጣ ጥቃት በርካታ የመንግስት ወታደሮች ሞትና ቁስለኛ ሆነዋል ጉዳት ደርሶባቸዋል ነው የተባለው። መጋቢት ስምንት 2017 ረፋር ሶስት ሰዓት ተኩል እንቅስቃሴ ላይ በነበሩ የመንግስት ወታደራዊ ተሽከርካሪዎች ላይ በተፈጸመ የደፈጣ ጥቃት ከፍተኛ ወታደራዊ ኪሳራ ደርሷል ነው የተባለው የአማራ ፋኖ በጎጃም የአስር አለቃ ኤፍሬም አጥናፉ ብርጌድ ቃል አቀባይ ፋኖ ተሻገር አደመ እንዳሰራጨው መረጃ። ሌላው መረጃ እብናት በተለያዩ አካባቢዎች በመንግስት ወታደሮች ከፍተኛ ግፍና ሰቆቃ እየተፈጸመብን ነው ብለዋል የአካባቢ ነዋሪዎች። በተለይ ደጋ መልዛ ተብሎ በሚጠራው አካባቢ ገበሬዎች በሚቀጥለው ዓመት ምንም በሬ አይተርፋቸውም፣ የሚያርሱበት በሬ አይኖራቸውም። አሁን በመንግስት ወታደሮች በብዛት የቁምሳትን እየወሰዱ እያረዱ እየበሉ ነው። የአካባቢ ነዋሪዎች የፋኑ ደጋፊ ናቸው በሚል ግፍና ሰቆቃ ንብረቶቻቸውን፣ ራቁታችን እያስቀሩን ነው የሚሉት ቃል በቃል የራቁታችን እያስቀሩብን ነው የቀንበር በሬዎቻችን ጭምር እየወሰዱ እያረዱብን ነው ብለዋል እንግዲህ ከጦርነቱ ባሻገር አርሶ አደሩንም በኢኮኖሚ በከፍተኛ ሁኔታ የማድቀቅ ስልት ሆኖ ነው እንግዲህ በተለይ ሚሊሻና አድማ ብተና የመንግስት ወታደሮች እያደረጉ ያሉት የአካባቢው ብልጽግና ሰዎችም ይህ እንዲሆን ካደረጉ በኋላ አሁን ከዚህ በኋላ ይህን አካባቢ ህዝብ እናስተዳድረዋለን የሚል ሞራል ይዘው ነው እየተንቀሳቀሱ ያሉት። የሚያሳዝነው ይሄ ነው። አሁን አንድ አርሶ አደር አንድ በሬ ማጣት ምን ያክል ጉዳት እንዳለው እንግዲህ ኢትዮጵያ ውስጥ ላለ ሰው መንገድ አያስፈልገውም፣ ግልጽ ነው። ስለዚህ አርሶ አደሮችን የማድሄት ስራ ነው እየሰራ ያለው። በተመሳሳይ ወልዲያ ዙሪያ መርጦ በተባለው ቀበሌም እንደዚሁ በከባድ መሳሪያ ጥቃት በርካታ መኖሪያ ቤቶች በእሳት ወድመዋል። የመርጦና የአካባቢ ነዋሪዎች ብዙዎቹ አካባቢያቸውን ለቀው ወጥተዋል። መከላከያ መግባቱን ተከትሎ ከሶስት ቀናት በፊት በከባድ መሳሪያ እና በመድፍ ድብደባ ጭምር የእሳት ቃጠሎ የተነሳባቸውን መንደሮች እንዳያጠፉ ጭምር መንግስት ወታደሮች እየከለከሉ ነው እየተባለው ቤቶች በተለይ በአብያተ ክርስቲያናት አቅራቢያም እንደዚሁ ከፍተኛ እሳት አለ ተብሏል። በእነዚህ በተለይ ሸወት መርጦ፣ ሰንቦ ዜት፣ ወደ ኮረታ ተራሮች አካባቢ ያለውን እንቅስቃሴ ተከትሎ በርካታ ነዋሪዎች ስጋት ውስጥ መሆናቸውን ነው መረጃዎች የሚያሳዩት። እንግዲህ መርጦ የምትባለው ጥንታዊ ከተማ ይህን ራስ ጉሳውሌ እና ኖሌ ብጡል ከተማ የነበረች በአካባቢውም እንደዚሁ ጥንታዊ ቤቶች የሚገኙባት ከተማ መሆኗን ነው መረጃ ምንጮቹ የገለጹት። ከአንድ ዓመት በፊት በዚህ አካባቢ በነበረው ውጊያ ከፍተኛ ቁጥር ያላቸው የመንግስት ወታደሮች ሙትና ቆስለኛ ሆነዋል። አሁንም የጅምላ መቃብሮች ይታያሉ። እነዚህን የጅምላ መቃብሮች እያሳዩ ነው ወታደሮቹ እነዚህን ጓደኞቻችን ፋኖ ሲገድል እናንተ ለምን ቆማችሁ ተመለከታችሁ? በሚል በርካታ የአካባቢው ነዋሪዎችን በኦራል ጭነው ትናንትና መሻሹ ወደ ወልዲያ እያጋዟቸው ነበር ተብሏል። ትናንትና እንግዲህ በበርካታ ኦራሎች ተጭነው በርካታ ሰዎች ወደ ወልዲያ ተወስደዋል። የት እንደተወሰዱ አልታወቀም። መርጦ ኢየሱስ ሚካኤል እና አካባቢዎቹ በመድፍ እንደዚሁ ጉዳት የደረሰባቸው የአርሶ አደር መኖሪያ ቤቶች ውስጥ እንደዚሁ ጉዳት ደርስባቸው ሰዎች አሉ ተብለዋል። በዚሁ እንግዲህ እስካሁን ሕይወታቸው ያለፉ ሰዎች ቁጥራቸው አልታወቀም። ሰባት ሰዎች ግን መቁሰላቸውን የመረጃ ምንጮቹ ገልጸዋል። በዚሁ ሰሜን ወሎ ብልባላ፣ ኩልመስክ፣ አይናቦግን አካባቢዎች እንደዚሁ የአካባቢው አርሶ አደሮች በባንክ ቁጥራቸው በመዘጋቱና የባንክ ሂሳባቸው እንዳይንቀሳቀስ በመደረጉ አሁን የአፈር ማዳበሪያ ለመግዛት በከፍተኛ ችግር ውስጥ መሆናቸው ነው የተገለጸው። ሰሞኑ ባንኮች መዘረፋቸውን ተከትሎ በአካባቢው በሶስቱ አካባቢዎች ያሉ ባንኮች ሂሳብ ቁጥሮች ተዘግተዋል፣ እንዳይንቀሳቀሱ ተደርገዋል። በዚህ ምክንያት አርሶ አደሮቹ የእርሻ ጊዜ ሊያልፍብን ነው ማዳበሪያ ሳንገዛ በሚል ችግር ላይ መሆናቸውን ነው ጨምረው የገለጹት። ወደ መቅደላ ስንሄድ መቅደላ ለሶስት ቀናት የዘለቀው ውጊያ ዛሬ ረፋድ ቆሟል። በዚህም ውጊያ ከፍተኛ ሰብአዊ፣ ቁሳዊ ጉዳት ደርሷል ነው የተባለው። ሰባት የአድማ ብተና አባላት ከስምሪት ቀጠናቸው በመውጣት ከነትጥቃቸው ጥቃቸው ወደ ፋኖ ተቀላቅለዋል ተብሏል። ወደ ኮሬብ ከተማ ተመልሰው የመንግስት ኃይሎች ገብተዋል ተብሏል። ትላንትና ከሰዓት በኋላ ጀምሮ ዛሬ በአካባቢው ያለው ውጊያ ቆሟል ነው የተባለው። ሰሞኑን ደብረዘይት፣ ኮሬብ፣ ጉስም እና በሌሎች አካባቢዎች ከፍተኛ ውጊያዎች ሲደረጉ ነበር። እየሰነበቱ በሚሊሻ አባላት በካምፖች ላይም እንደዚሁ ጉዳቶች ደርሰዋል። የአፍሪካ ቀንድ መረጃዎች ነው የምቀጥለው። ከዚህ ቀጥሎ የአፍሪካ ቀንድ መረጃዎች ወደ ሞቃዲሾ የሚወስደን መረጃ ላስከትል። ሞቃዲሾ የመከላከያ ሚኒስትሩን ከኃላፊነት አንስተዋል ተብሏል። ሞቃዲሾ እንግዲህ ሶማሊያ መከላከያ ሚኒስትሩን አብዱልቃድር መሐመድ ኑርን ከኃላፊነት ያነሳቸው በሰሞኑን የአልሸባብ ታጣቂዎች የመካከለኛው ሸበሌን መቆጣጠራቸውን ተከትሎ ነው ተብሏል። አብዲ ረሺድ አብዲን በምትኩ ሹማለች ነው እየተባሉት። እንግዲህ አብድል ቃድር መሐመድ ኑረን ኢትዮጵያን በተለይ በሞቃዲሾ ቀጠና ያላትን የአሚሶም ወታደራዊ ስምሪትን ጭምር በመቃወም የሚታወቅ በኢትዮጵያ ላይ ጦርነት በማወጅ ተደጋጋሚ እንግዲህ በቅርብ ጊዜ ኢትዮጵያ እንወራለን የሚሉ ጭምር ሀሳቦችን በትዊተር ገጹ ሲያስተላልፍ የነበረ ባለሥልጣን ነው። አሁን የአልሸባብ እንቅስቃሴ ተከትሎ ከኃላፊነት ተነስቷል ተብሏል። ኬንያ ሶስት ሚሊዮን ስደተኞች ከኩማ እና ከዳዳብ ተብሎ ከሚጠሩ አካባቢዎች መታወቂያና መለያ ቁጥሮችን በመስጠት እንደ ኬንያውያን በተለያዩ ጉዳዮች እንዲሳተፉ ላድርግ ነው ብላለች። ይህም እንግዲህ ምርጫን ጨምሮ በተለያዩ ወሳኝ ጉዳዮች እንዲሳተፉ ይደረጋሉ ተብሏል። ሱዳን ሱዳን ካርቱም ሀምሳ ሰላማዊ ሰዎች እና አስር በጎ ፈቃደኞች ተገድለዋል ተብሏል። ካርቱም ውስጥ ከተማ ውስጥ እነዚህ በአንድ ሳምንት ውስጥ የተገደሉት ሰላማዊ ሰዎችና በጎ ፈቃደኞች በፈጥኖ ደራሽ ኃይሉ እንደተገደሉ ነው የሱዳን መንግስት የመረጃ ምንጮች የሚገልጹት። በአንጻሩ ፈጥኖ ደራሽ ኃይሉ ደግሞ ይህንን ግድያ አልፈጸምኩም፣ በካርቱም ውስጥም ሰማኒያ በጎ ፈቃደኞች ታስረዋል የተባለውም ከኔ ጋር የሚገናኝ ጉዳይ አይደለም ብሏል። የደቡብ ሱዳን ጦር የሀገሪቱን ጦር ማዘዣ ለመቆጣጠር ጫፍ ደርሻ አለው ብሏል። ባለፈው ሰኞ ጀምሮ በጦር ማዘዣ ሰፈሩ የሚገኙ አንዳንድ ህንፃዎችን ከፈጥኖ ደራሽ ኃይሉ እያስለቀኩ ነው ሲል ነው ለሱዳን ትሪቡን የገለጸው። በዚህ ዘገባ ላይ እንግዲህ የፈጥኖ ደራሽ ኃይሉ ሊቀመንበር ጀነራል መሐመድ ደጋሎ ደግሞ ሀምቴ አንድም የለቀቅነው ቦታ የለም ሲሉ ነው እየገለጹት። ሌላው ደቡብ ሱዳን ከበርካታ ጊዜያት በኋላ እንግዲህ የሚዲያው ዝግብ በኋላ የኡጋንዳ ሰራዊት በሀገሯ ውስጥ መሰማራቱን በይፋ አምናለች። የኡጋንዳ ወታደሮች በጁባ መሰማራታቸውን በይፋ አምናለች። በሁለቱ ሀገራት መካከል ወታደራዊ የቴክኒክ ድጋፍ፣ ስልጠና፣ ሰላምና መረጋጋትን ለማስፈን የተደረሰ ስምምነት አለ። 2018 በፈረንጆች የተደረሰውን ስምምነት ተከትሎ ሳልቫኪር ከኡጋንዳ ጋር እየገቡትን ስምምነት ተከትሎ ነው የኡጋንዳ ወታደሮች በጁባ እንዲሰማሩ የተደረገው ብለዋል። የደቡብ ሱዳን ቃል አቀባይ በተለይ ቃል አቀባዩ ሚካኤል ማይክ ይህን ሲናገሩ ለሪክ ማቻር ጥበቃ ሳይሆን ለደቡብ ሱዳን መረጋጋት ነው ሰራዊቱ እየገባ ብለዋል። ባለፈው አፈ ጉባኤው የምናውቀው ነገር የለም በሚል የፓርላማ አፈ ጉባኤ ይህንን መናገራቸውን ተከትሎ ነው ዛሬ እንግዲህ የኢንፎርሜሽን ሚኒስትሩ ይህንን ለማረጋገጥ እየተገደዱት ተብሏል። ለዚህ ሰዓት ያዝኳቸው አጫጭር መረጃዎች እነዚህ እንደሚመስሉት። እንግዲህ መረጃዎችን እየተከታተላችሁ መረጃዎችን እናንተ ማስተያየቶችን እያደረሳችሁልኝ ስለሆነ በእጅጉን የማመሰግነው በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ።